የ2016-17 የመርሐቤቴ ወረዳ በግብርናው ዘርፍ ያሉ የልማት እንቅስቃሴዎች። የመርሐቤቴ ወረዳ በአማራ ክልል ሰሜን ሸዋ ዞን ከሚገኙ 22 ወረዳዎችና ዘጠኝ ከተማ አስተዳደር አንዱ ወረዳ ነው። ወረዳው በሰሜን አቅጣጫ የሚደወረም ወረዳ፣ በደቡብ ሞረትና ጅሩ፣ በምስራቅ መንዝቀያ፣ በሰሜን ምዕራብ ደራ ኦሮሚያ እንዲሁም በደቡብ ምዕራብ እንሳር ወረዳዎች ያዋስኑታል። የወረዳው ማዕከል ከሆነው ከዓለም ከተማ አዲስ አበባ 185 ኪሎ ሜትር ከባህርዳር 747 እና ከዞኑ ማዕከል ደብረ ብርሃን 130 ኪሎ ሜትር ርቀት ላይ ይገኛል። የተለያዩ አስገራሚ መልክዓ ምድር ገጽታ ያለው የመርሐቤቴ ወረዳ 70 በመቶ ወይና ደጋ 24 በመቶ ቆላማና 6 በመቶ ደግሞ ደጋማ ምህዳር ቀጣን ያለው ውብ ወረዳ ነው። ይህ ወረዳ 23 የገጠርና አንድ የከተማ ቀበሌ በድምሩ በ24 ቀበሌ መስተዳደር የተዋቀረ ነው። 95 በመቶ የሚሆነው በግብርናው ዘርፍ የሚተዳደር ሲሆን ቀሪው 5 በመቶ ደግሞ በመንግስትና በተለያዩ ዘርፎች ተሰማርቶ የሚኖር መሆኑን መረጃዎች ይጠቁማሉ። ውድ የፕሮግራማችን ተከታታዮች፣ ዛሬ ልናስቃኛቸው የፈለግነው በ201617 በግብርናው ዘርፍ የተሰሩ የልማት ስራዎችን ነው። ከግብርና ስራዎች በፊት ለዚህ ስራ መሳካት ስለ ሰላም ጥቂት እንበላችሁ። ለአንድ ሀገር ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እድገት አስተማማኝ ሰላም መኖር ትልቅ ዋጋ አለው። በሀገራችን በክልላችን ብሎም በወረዳችን አስተማማኝ ሰላም እንዲረጋገጥ የዲሞክራሲ ስርዓት ግንባታ እንዲጎለብትና መልካም አስተዳደር እንዲሰፍን መንግስት እያላሰለሰ ሰፊ ስራ ሰርቷል። ከቅርብ ጊዜ ወዲህ በተፈጠረ የሰላም እጦት ምክንያት የስራ እንቅስቃሴዎችም እምብዛም ነበሩ። ይሁን እንጂ በክልላችን ብሎን በወረዳችን ሰላም እንዲሰፍን የተለያዩ ስራዎች ሲሰሩ ቆይተዋል። በዚህም አንጻራዊ ሰላም በወረዳችን የሚስተዋል ሲሆን የግብርና የልማት ስራዎችም የተሻለ የስራ እንቅስቃሴ ተስተውሏል። እንደ መርሐቤቴ ወረዳ 201617 ከ410 ሄክታር መሬት በላይ በሰብል የለማ ሲሆን 18 ሚሊዮን ኩንታል ምርትም ማግኘት ተችሏል። አሁን ላይ የወረዳውን አርሶ አደር በወቅቱ የሰብል ስራዎችን ማከናወን እንዲችል የግብአት አቅርቦት በስፋት እየቀረበ ይገኛል። ለዚህም መሳካት ጀግናው የሀገር መከላከያ ሰራዊት፣ የጸጥታ አካላት፣ አመራሩ ዋጋ ከፍሏል። ሊመሰገንም ሊደነቅም ይገባል። ድህነትን ለማጥፋት በክረምት ከሚሰሩ መደበኛ ሰብል ልማት ባሻገር በበጋ መስኖ ልማትና የጠብታ መስኖ በስፋት እየተሰራ ይገኛል። በተለይ ወራጅ ውሃ ባለባቸው አካባቢዎች የሚገኙ አርሶ አደሮች የምህር ሰብል ሰዎቻቸውን ሰብስበው ካጠናቀቁ በኋላ ውሃን በባህላዊ መንገድ በመጥለፍ ከምንጭ ቀርቶ በማጠጣት ተጨማሪ ገበያቸውን ለማሳደግ መስኖን ስራ ሲሰሩ ማየት የተለመደ ነው። አሁን ላይ ደግሞ የቆላ መስኖ ስንዴ በትኩረት ለመስራት በቅር ተይዞ እየተሰራ ይገኛል። ለግብርና ስራዎችም ማሳለጫ የሚሆኑ የተለያዩ ግንባታዎችም ተከናውነዋል። የመርሐቤቴ ወረዳ ግብርና ልማት ጽሕፈት ቤት ኃላፊ አቶ ባዩልኝ ወርቅ አገኝም እንዲህ ይገልጻሉ። ያው ጥቅል እንግዲህ በመርሐቤቴ ወረዳ ግብርና ልማት ጽሕፈት ቤት ስር የተከናወኑ ዋና ዋና ተግባራት በተለይ በ201617 ምርት ዘመን እና አሁን ያለንበትን የ201718 ምርት ዘመን አጠቃላይ አፈጻጸማችንን በዝርዝር የምናቀርበው ይሆናል። በዚህም መሰረት እንግዲህ ወረዳው 23 የገጠር ቀበሌዎች አሉ። ጥቅል ተግባራትን ስንፈጽም የመጀመሪያው። አንድ ሀብት የምንለየው የሰው ሀብታችን ነው። በዚህ ረገድ በወረዳ ደረጃ አጠቃላይ በስታፍ ደረጃ 43 እስከ ድጋፍ ሰጪ ሰራተኞች አሉ። በቀበሌ ደረጃ የቀበሌ ኤክስቴንሽን ስርጸትን በአግባቡ ለአርሶ አደሩ የሚያደርሱ ሰባ የኤክስቴንሽን ባለሙያዎች አሉ ማለት ነው። ይህ እንግዲህ የግብርናውን አብዮት ሊያጧጥፉ የሚችሉ በተለይ አሁን ከመልማት ጋር ተያይዞ አስተዳደሩ ከፍተኛ ጥያቄ ነው የሚያነሳው ከጊዜ ወደ ጊዜ የአርሶ አደራችን የምርት ጭማሪ እና የንቃተ እንትን ማደግ እየተፈጠረም ስለሆነ ባለሙያዎችም በዛ ልክ አብሮ ከአርሶ አደሩ ጋር የንስኩል የሚሆንበት ካልተቻለም ደግሞ በአስተሳሰብም፣ በእውቀትም፣ በአመለካከትም ከፍሎ አርሶ አደሩን የሚደግፍበት ሁኔታ ለመፍጠር በጣም ብዙ ስራዎች ሲሰሩ ቆይተዋል ማለት ነው። የመጀመሪያው ጉዳይ በ2016/17 ምርት ዘመን ከአምኖ ስንነሳ አምና ላይ እንደሚታወቀው መርሐቤት ወረዳ ላይ ትልቅ እንቅፋት ሆኖ ወይም ትልቅ የመልካም አስተዳደር ችግር ሆኖ የቀጠለ የነበረው የአፈር ማዳበሪያ እጥረትና ከመጣም በኋላ የፍትሃዊነት ችግር ነው። በዚህ ረገድ እንደ ወረዳችን በተለይ 201415ና 201516 ምርት ዘመን ላይ የነበሩ የአፈር ማዳበሪያ እጥረት ችግሮች ምንድን ናቸው፣ ከስርጭት ጋር ተያይዞ ያሉ ችግሮች ምንድን ናቸው የሚለውን በጥርቀት ከገመገም በኋላ ለ201617 ምርት ዘመን ላይ የወረዳ ጉባኤ አስተባባሪ ኮሚቴ አመራር አካሉ የወረዳ ማኔጅመንቱ አጠቃላይ ባለሙያ በጋራ በመምከር ለዙን ጉዳዩን በማስጨበጥ ጭምር ያለው ቃለ ጉባኤ ተፈራርመል። በተለይ መርሐቤቴ ላይ የገጠሙ ችግሮችን ከሁለት ዓመትና ከሶስት ዓመት በፊት የገጠሙ ችግሮችን በዝርዝር በማሳወቅ ያው አምነ ላይ እንደሚታወቀው ወረዳችን ላይ አጠቃላይ ሀምሳ ሁለት ሺ ስምንት መቶ ስልሳ ስድስት ኩንታል የፈርማ ዳበሪያ በቅል እንደሚገባ ተነግሯል። ጥቅል እስከ ነሐሴ መጨረሻው ድረስ 57 ሺህ ኩንታል የአፈር ማዳበሪያ ወረዳችን ላይ ገብቶ ስርጭት ያደረግንበት ሁኔታ ያለው ማለት ነው። በዚህም አመራሩ የመከላከያ ሰራዊታችን የከፈለ ዋጋ በጣም ከፍተኛ ዋጋ ነው ማለት ነው። ምናልባትም በተለይ እንደሚታወቀው አምና ላይ 2289 ኩንታል የአፈር ማዳበሪያ ወደ ሌማ ገብቶ የተወሰደበት ነው በዘራፊ ቡድን ማለት ነው። በዚህም የመከላከያ ሰራዊታችን የማዳበሪያ ለማስመለስ የወሰደው ቁርጠኝነት የህይወት መስዋዕት ጭምር ጨምር ከፍሎ ነው። ይህ ማዳበሪያ ያንስ ከ3ሺ ቁንታ 16 ቁንታ ነው። ወረዳችን ላይ እንዲገባ የተደረገበት ሁኔታ ያለ ቁንታ የአፈር ማዳበሪያ ግን በዘራፊ ቡድን ሬማ ገብቶ እንትን የተባለበት ሁኔታ ያለው ማለት ነው። ግን ለቀንስ እንወስደው ከአምና አኳያ የመጀመሪያው ምርትና ምርታማነቱን እናሳድግ ካለን ቁጥር አንድ የሰው ሰራሽ የአፈር ማዳበሪያ ሲደመር የተፈጥሮ ማዳበሪያ በጋራ በእኩል እንትን ማለት አለባቸው ማለት ነው። እንደ ግብርና እኛም የምንመክረው የተፈጥሮ ማዳበሪያ አርሶ አደሩ በስፋት እንዲጠቀም የምንመክረው ግን የተፈጥሮ ማዳበሪያ ብቻ በአርሶ አደሩ አቅም በተለይ አምስት ማድ ከዛ ብዙ መሬት ያላቸው አርሶ አደሮች በአንድ ጊዜ ማድረስ ስለማይችሉ የተፈጥሮ ማዳበሪያ ዘጋጅተው ማድረስ ስለማይችሉ የሰው ሰራሽ ማዳበሪያ የሚጨምሩበት ሁኔታ አለ ማለት ነው። በዚህም አምና ላይ ከተፈጥሮ ማዳበሪያ ጋር በተገናኘ 690 ሜትር ኪዩብ የአፈ ሜትር ኮምፖስት ተዘጋጅቶ ከምን ጥቅም የተዘጋጀው የተዘጋጀ ኮምፖስት እየተበተን ያለበት ሁኔታ ነው ያለው ማለት ነው እና ከባለፈው ዓመት አኳያ ስናየው በተለይ ከግብአ ስርጭታችን ጋር በተገናኘ ፍጹም ሌብነትን ያስቀረንበት ዓመት ነው ተብሎ መወሰድ ይቻላል ማለት ነው። ፍጹም ሌብነት የቀረበት በተለይ ግብርና ተቋሙ ታች ቀበሌ መዋቅር ነው የሚታማው መዳበሪያ በህገ ወጥ መልኩ እየወጣ ይሸጣል ነበር። ነገር ግን የወረዳ ባለሙያ በቁጭት ጭምር ሁልጊዜ የግብርና ባለሙያ እየተሰደበ ሁልጊዜ የግብርና ተቋሙ እየተወሰደ እየተሰደበ መኖር የለበትም፣ ለአንዴና ለመጨረሻ ጊዜ ስማችን ማደስ አለብን በሚል የግብርና ተቋሙ በራሱ የወሰ ጠኝነት አለ። ይህም ደግሞ ተሳብቶልን አምናለን መቶ ፐርሰንት በሚባል ደረጃ ሀምሳ ሰባት ሺ ኩንታሉንም የአፈር ማዳበሪያ አርሶ አደሮች ያለምን ችግር ወይ ማድረግ የተቻለበት ሁኔታን ያለው ማለት ነው እና በዚህም መሰረት አርሶ አደራችን በሀያ ሶስቱም ቀበሌ በሀያ ሶስቱም ቀበሌ ልሄድ የሚያመሰግንበት እና ከስርጭቱም አኳያ ወደፊትም በዚህ መልኩ ይቀጥል የሚል አስተያየት ነው። እንትን የተባለው ማለት ነው የ2017/18 ምርት ዘመን የአፈር ማዳበረን ስንመጣ እንግዲህ እንደሚታወቀው እኛን ለወረዳ ያለንን መሬት ከባለሙያዎች ጋር በመሆን በወረዳችን ላይ 4311315 ሄክታር መሬት የሚታረሳለን። ለዚህ የሚበቃ ማዳበረ የኮምፖስቱን ቀንሰን ወደ 160 ሺህ ኩንታል የአፈር ማዳበረ ወረዳችን ላይ እንዲገባ በቅድ ይዘን ለዞን ግባት አስተባባሪ ኮሚቴ ላክ ነው የወረዳ ግባት አስተባባሪ ኮሚቴ ጭምር ተዋይቶ ማለት ነው። በዚህ መሰረት በዘንድሮ ዓመት 5 ኩንታል ያፈር ማዳበሪያ ወረዳችን ላይ እንደሚገባ አስተባባሪ ኮሚቴ ማለት ነው። ውድ የፕሮግራማችን ተከታታዮች፣ ወረዳው ይህንን ችግር ተቋቁሞ በተለያዩዎችን በማረም የነበረ እና የይቻላልነት መንፈስና ግለ ይበልጥ ተጠናክሮ በማስቀጠል ሰላምን በወረዳው ለማስፈን ከጸጥታ አካላት ጋር በመስራት ህብረተሰቡን የልማት ተጠቃሚ ለማድረግ ሁሉም በተመደበበት የሙያ ዘርፍ አገልጋይነት ተላብሶ ከአመራር እስከ ታች ድረስ ያለው ባለሙያ ውጤታማ ስራ ሰርቶ አሻራውን ማሳረፍ አለበት፣ በማለት የመርሐቤቴ የወረዳ መንግስት ኮሚኒኬሽን ጉዳይ ጽፈት ቤት መልእክቱን ያስተላልፋል።